ሰላም እንዴት ናችሁ? የነጂ ሆም ኩኪንግ ቤተሰቦች ሰራተኛዋ አደይ 154ን ይዤላችሁ መጥቻለሁ። ላይክ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። በረከት የማገኘው ሰው አለ እና አናግሬው ጣብሎ ወጥቶ ስለነበረ ለምለምም ለምን እቤት ቁጭ ከምል አልሄድም ወደነ አደይ ጋር በማለት መንገድ ጀምራለች። ድንገት ዘወር ስትል ከኋላዋ የሚከተላት ሰው ነበር። በጣም ትደነግጣለች። እንደ ስትዞር አታገኘውም። ምንድን ነው? ማን ይሆን? ምናልባት አክስቴ ልትሆን ትችላለች። ብዙ ነገር በእኔ ላይ ታስባለች። አሁንማ የእናትና የአባቴን ቤት አስለቀኳት አይደል እንዴ እያለች ብቻዋን እያወራች ስለነበር ስትዞር ሰውየውን አታገኘውም። ትሮጣለች። ፊትለፊት ድንገት በረከት ጋር ይገናኛሉ። እንዴ ምን ሆነች ነው ይላታል። አላውቅም ከኋላ ላይ የሚከተለኝ ሰው አለ በማለት ትነግረዋለች። አዎ ይህንንማ ማሰብ አለብሽ፣ አክስትሽ ያንን ሁሉ አድርገሻት ዝም የምትልሽ ይመስልሻል እንዴ? ይላታል። አላውቅም ብቻ ፈርቻለሁ ትለዋለች። ለመሆኑ አንተ ከሰው ጋር ነው የምሄደው ብለህ ነበር እንዴት ነው ምን አለ? ትለዋለች አይ ከዚህ ሁሉ ጊዜ በኋላ ያን ሁሉ ነገር አድርጌው በሰላም ሊቀጥረኝ አይችልም። ስለዚህ ቀጠሮዬን ሰርዣዋለሁ ይላታል። በቃ እንኳን ጥሩ አደረክ ትላለች። ሌሊ፣ እኔ እያለሁ ምንም አትሆኝም ይላታል። ነይ አሁን ወደ ቤት እንሂድ በማለት ተመልሰው ወደ ቤት ይሄዳሉ። ቤዛ ወደነ ፍቅር ቤት ሄዳ፣ ፍቅር እማዬ ቤዛ የምትለውን ሁሉ አትመኒ፣ ቤዛ እኮ ከዚህ በፊት የባርኮት ጓደኛ ነበረች፣ ድንገት እዚህ ቤት ሰራተኛ ነኝ እያለች የምታወራው ብዙ ነገር ስላሰበች ነው ብላ እውነቱን ተናግራ ነበር። አደይም አዎ፣ እውነቷን ነው፣ ይቅርታ እስከዛሬ ይህንን ስላልተናገርን ትላታለች። የፍቅር እናት በጣም እኔ ገጠር ሂጄ ነበር። ስመለስ ይሄ ሁሉ ነገር ተደርጓል። ፍቅር የምታወራው እውነቷን ነው። እና ደግሞ ከባርኮት ከራሱ ካልመጣ እንዴት መናገር እንችላለን? እሱን ነበር የምጠብቀው እውነቱን እንዲናገር ትላታለች። ቤዛ ይሄ የምሰማው እውነት ነው ወይ በማለት የፍቅር እናት በጣም ተናዳለች። አዎ በቃ እማዬ አው ትላለች። ድንገት ያኔ ከባርኮት ጋር እዚህ ስለነበርኩኝ ድንገት አንቺ መጣሽ። ያኔ ደግሞ ስትመጪ በጣም ደንግጠን ነበር። ፍቅር ደግሞ ማናት ስታያት ሰራተኛችን አለችሽ። እኔ ደግሞ ያንን መቀየር አልፈለኩም። ለምን ከዚህ በፊት ባርኮት ሴት ልጅ ሳትገባ ወንድ ቤት አትመጣም፣ ነውር ነው ኢለኝ ስለነበረ፣ እንደገና ደግሞ ለእናንተም ክብር ያላትን ሁሉ ትናገራለች። የፍቅር እናት በጣም ትናደዳለች። በቃ አሁን ቤት ይለቀሽ ውጭልኝ፣ በማለትም ትጭኋለች። እኔ ምንም ማደሪያ መሄጃ የለኝም ትላለች። ያ ሁሉ እናቴ አባቴ እያልሽ የምታዋሽውስ? ትላታለች። አይ እኔ አልዋሻውም ያወራሁትም ሀቅ ነው ብላታለች። እኔ ከልብሽ ይቅርታ ከሆነ ያልሺው፣ እኔ ይቅርታ አደርግልሻለሁ፣ ግን ዓይንሽን ማየት አልፈልግም። ከዚህ በፊት ከልጆች ላይ ያደረግሽውን አውቃለሁ። ስለዚህ ዞር በይ ትላታለች፣ ትጮኋለች። አሹንም በመጣራት አሹ እየገተተ ያወጣታል። አሹንም ቤዛ ከፍ ዝቅ አድርጋ ትተው ትሄዳለች። አደይ ከመምጣትሽ፣ በቃ በነገር አጣደፍንሽ አይደል? ይቅርታ ሊጌ ትላታለች። የፍቅር እናት አደይ ምን ልታደርጊ መጣሽ? ትላለች። ፍቅር ፍቅር፣ ዝም በይ የማይመለከትሽን አታውሪ ትላለች። የፍቅር እናት አይ ችግር የለውም ትዬ፣ ግን ይቅርታ ስለ ሁሉም ትላለች። አሁን ምን ፈልገሽ መጣሽ ደግሞ ቤቱንም ልትቆጣጠር ልትርሽ ነው ትላለች ፍቅር። ዴቭን ወሰርሽ አይበቃሽም ትላለች የፍቅር እናት። ደግሞ ጉዳቸውን አያውቁ እሰየኔ ልጅ እንኳን ደጋ ደራሽ ይላሉ። ግን እነ ዴቭ የሄዱበት ተሳክቶላቸው ይሆን እንዴ ትላታለች። እኔንጃ አባቴን ግን ፈራለሁ ትላለች። እንዴ እንደዛ ከሆነማ በቃ አባትሽ ሁሉንም ነገር ሲያውቁ ይቅርታ ይሉሻል፣ የሰርግሽ ቀን ትላለች የፍቅር እናት። ፍቅር የዚህን ጊዜ ነበር በጣም ደስ ስላላት እንዴ እኔ ሳገባ አባዬ ልጄ ብሎ መቶ ሁሉንም ነገር ይቅርታ ይለኛል ማለት ነው ትላታለች። የማይሆን ወሬ አታውሪ፣ የአንችና የአደይ አባት አንድ አይነት አይደሉም፣ የተለያየ መንገድ ነው ትላታለች። ፍቅርም አባቷን ስለምትወድ በቃቴኝ አትናገሪኝ። አሁን እኮ ይቅርታ ይልሻል እያልሻት ነበር፣ በማለት ተነስታ ትሄዳለች። አደይም ይቅርታ ግን እኮ ፍቅር አባቷን በጣም ነው የምትወደው፣ ትላታለች። ለምን አታወሩም? ለምንስ አይገናኙም? ትላታለች። አይ የእሱ አባት ሌላ ሕይወት አለው፣ ሊያገኘን አይፈልግም፣ ስራው ያሳፍረዋል፣ ትላታለች ነገሩ ረጅም ነው ልጄ ትላታለች። አደይም እሺ ይቅርታ በቃ ትላለች። በረከትም ለምለምን ዛሬ እራት እንበላለን ስለዚህ ተዘጋጂ ይላታል። ኪንጎን በል ወጣ ብለህ አበባ ገዝተህልኝና ይለዋል። ኪንጎም ለምንድን ነው አበባ ምገዛው? ለለቅሶ ነው ለሰርግ ነው ለልደት እያለ ያስቀዋል። አይ ለሚስት የሚሆን ይለዋል ኪንጎ አበባ ሊገዛ ሲሄድ ድንገት ከዳይመንድ ጋር ሆኖ ብር የሰረቁት ሰውዬ መንገድ ለመንገድ ያሯሩጠዋል። ረስቶታል። በመጨረሻም ይዘውና የያዘውን ሁሉ ተቀብሎታል። ኪንጎ ስለፈራ ወደነ አሹ ቤት በመሄድ አሹ እባክህን ብር ካለ ስጠኝ ይላል። አሹም ችግር የለውም ለእምጌ ያጠራቀምኩት ትንሽ አለ በማለት ይሰጠዋል። ዳይመንድ በቃ ስለሌለ በጣም ይጨንቆታል። በረከትም ምን ሆኖ ነው ቀረ ኪንጎ እያለ ለቅምጥል ያወራታል። የሆነውን ሁሉም ይነግራታል። እንዴ ይህ ነገር ለውጥ አለ፣ ደስ ይላል። ባይሆን ኪንጎንም አስተምረው እንደዚህ አይነት ነገር እንዲለምድ አበባ እንዲያመጣ ትለዋለች። አይ ላንቺ አበባ ሳይሆን ችግኝ ነው የሚያመጣልሽ እያለም ያበሽቃታል። የዛሬው ክፍል ይህን ይመስል ነበር። ነጆም ኩኪንግን፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ክፍል እስከምንገናኝ መልካም ቀን፣ ባይ።